እሺ አመሰግናለሁ። ተመልከታ አዲስ እባላለሁ የምራብ ደምቢያ ወረዳ ትምህርት ቤት ኃላፊ ነኝ። አሁን ላይ የምንገኘው የጯሂት ሁለተኛ ደረጃ ትምህርት ቤት ላይ ነው። የጯሂት ሁለተኛ ደረጃ ትምህርት ቤት እንግዲህ ከአሁን በፊት የላይብራሪ ያልነበረው ትምህርት ቤት የነበረ ነገር ግን ባልማና በህብረተሰቡ ተሳትፎ አሁን ላይ ይህን የመሰለ ዲጂታል ላይብራሪ የገነባነበት ሁኔታ ነው ያለው። ይሄ ላይብራሪ ኦልሞስት ሁለት ሺ ሰባት ተጀምሮ የነበረ ላይብራሪ ነው። ሁለት ሺ ሰባት ተጀምሮ እስከ 2014 የካቲት ድረስ ቆሞ የነበረ ላይብረሪ ነው። ከዚህ በመነሳት 2014 ጀምረን እስከ 2015 ጨርሰን ለአገልግሎት ክፍት ያደረግንበት ሁኔታ ነው ያለ። ይህ ለአገልግሎት ክፍት ስናደርገው ይሄ ላይብረሪ ዲጂታል ላይብረሪ ነው። ሙሉ ተማሪ የትምህርት ቤቱን 4000 ተማሪ አካባቢ አገልግሎት እየሰጠ ያለ ላይብረሪ ነው። ለተማሪዎች ይህን አገልግሎት በመስጠቱም በተለይ የውስጥ ማጠሪያ በማሟላት በኩል አስተዳደር ምክር ቤትንም ጨምሮ ማህበረሰቡን ጨምሮ አሁን ላይ የጎደሉት ነገር ቢኖርም የወንበር፣ የመደርደሪያ፣ የአዲስ መጽሐፍ ያሟለንበት ሁኔታ አለ እና ይህን ላይብራሪ ለመገንባት አራት ነጥብ ሁለት ሚሊየን ብር የፈጀበት ሁኔታ ነው ያለው እና ላይብራሪው አሁን ላይ ሙሉ በሙሉ አገልግሎት እየሰጠ ያለ ላይብራሪ ነው። ከዚህ ጋር ተነሳሰን አጠቃላይ ወደ ትምህርት ቤቱ ሁኔታ ስመጣ ትምህርት ቤቱ ይህን ያህል የከፋ የመሰረተ ልማት ችግር አለበት ባይባልም አሁን ላይም ቢሆን በተለያየ ምክንያት የፈረሱ ክላሶች አሉ። እነሱን በመጠገን እነሱን በማለት አሁን ላይ ተማሪዎቹ ትምህርት ቤት ላይ ጀምሮ እየተማሩ ያሉበት ሁኔታ ነው ያለ። ትምህርት ቤቱ አሁንም ቢሆን ጥሩ ሁኔታ ላይ ያለበት ሁኔታ ነው ያለ። ግንባታው ግን በዚህ ልክ በተለይ ተማሪዎቹ ከአሁን በፊት ላይብረሪ ያልነበረም እንዲያነቡ በማድረግ እንዲረዳዱ በማድረግ ወርክሽቶች እንዲቀመጡላቸው በማድረግ የአስራተኛ ክፍል ዝግጅትንም በተመሳሳይ ተማሪዎቹ ትኩረት ሰጠው እንዲያነቡበት በማድረግ እየተደረገበት ያለበት ሁኔታ ነው ያለ ና ላይብረሪው በተለይ በተማሪዎቹ ሁለንተናዊ የመማር ውጤት ላይ ያበረክተው አስተዋጽኦ ከፍተኛ መሆኑን ነው ማሳየት የምፈልገው።